ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ዛሬ እንግዲህ ተመላልሼ መጥቼ ባችኋለሁ፣ ምንም ማድረግ አይቻልም። እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እውነት ለመናገር እንግዲህ ያብ እስከ አርባ ምንጭ ድረስን የሄደ ማለት ነው የሄሉ ቤተሰብ ጋር ሂዶ እንግዲህ ሄሉ አባት እግር ስር ወድቆ እንግዲህ ይቅርታ ጠይቋል። እውነን ለመናገር ወንድ ልጅ ያው ሸማግሌ ሳይላክ ነውር ነው፣ የሴት ቤተሰብ ጋር አይሄዱም ይባላል። እና ይሄ የኢትዮጵያ በዓል ነው ታውቃላችሁ እንግዲህ ለኤሉ ምን አይነት አክል ፍቅር እንዳለ ትክክለኛ አፍቃሪ እንደሆነ ነው የተረዳው ማለት ነው። እና በጣም ነው የሚያፍቅራት ኤሉ ማለት ነው። እውነት ኤሉም ባይፈልጋት፣ ኤሉም ባይወዳት እስከዚህ ጥግ ድረስ አይሄዱም ማለት ነው። ኤሉም ደግሞ ይሄን ቪዲዮ አይተሽ በእርግጠኝነት ከሱ ጋር ይቅርታ ይቅርታሽን ተቀብለሽ ከሱ ጋር ህይወትሽን እንደምትቀጥ እርግጠኛ ነኝ። የምሬ ነው። ምላቸው በጣም ነው ያዛዘኝ ማለት ነውና እውነት ለመናገር የው እሱም ወዱ አይደለም እስከ ቤተሰቦቿ ድረስ እየሄደ ማለት ነው። እና ኤሉ ህም ብማለቷ ቅርታ ለመቀበላ ነው። እንግዲህ እሱም ከዚህ ቆርጦ ከአዲስ አበባ ቆርጦ እስከ አርባ ምንጭ እየሄደ ማለት ነው። ለኤሉ ብሎ ማለት ነው። እና ለኤሉ ፍቅር ብሎ ነው። እውነት የኤሉ ፍቅር ባይኖረው እኮ እሱ አይሄድም እስከዚህ ድረስ እኔ ለኤሉ ትልቅ ቦታ እንዳለን የተረዶ ማለት ለኤሉ እንደሚያፈቅራት ትክክለኛ አፍቃሪ እንደሆነ ነው የተረዳው ማለት ነው። እና ይህን የጨዋ አባት ማለት ነው የምሬ ነው ምላችሁ። እንግዲህ ፈጣሪ አንድ ያደርጋችሁ። በእርግጠኝነት እንደማትለያዩ እርግጠኛ ነኝ። ኤሉና ያብ እንደማይለያዩ እርግጠኛ ነኝ። ቤተሰብ ማለት ነው እና ብቻ አላቅም እንግዲህ ማዘር እዚህ መቆየት አለብክ። ስለዚህ ኤሉ ደግሞ እንጠራለን እስከ እስከ አርባ ምንጭ ከአዲስ አበባ እንግዲህ ወደ ቤተሰቦቿ መታ እንግዲህ ታማክራ ምንም ተብላ እንግዲህ ከሱ ጋር ትታረቃለች ብዬ አስባለሁ። ኤልዊ ኔ ቆንጆ በጣም እድለኛ ነች። እንደዚህ አፍቃሪ ሰው አግኝተሽ አግኝተሽ በዚህ ሰዓት እውነት ለመናገር እንግዲህ አንዳንዴ ሰው የሚወዱ ሰው ስታገኙ አለ ያደላ ልጅቷ፣ ወይኔ፣ እንጃ ያብጋ እየመጣችው የድሮ ፍቅረኛ ያብጋ ብጋ እየመጣችው ቀንታ ነው ብዬ ነው የማስቡ። ምክንያቱ ለኤሉ ቀለበ ስላደረገላ ስላአደረገ እሷ ደግሞ ቀንታ ሄሱን ህዮት ለመበጥበጥ ነው የመጣችው ብዬ አስባለሁ። እንግዲህ እሷንም ከዮቴ አስወጥቻታለሁ። ተመልሳ ወደ እኔ ህይወቱ ማትመጣም ብሎዋል። እንግዲህ እውነት ኤሉን ባይፈልጋት እኮ ልጁ እስከ ቤተሰብ ድረስ አይሄዱም ነበር፣ እስከ አርባ ምንጭ ድረስ አይሄዱም ነበር። እውነት ለመናገር ለኤሉ ቦታ ስላለ፣ ኤሉን ስለሚወዳት ለኤሉ ቦታ ስላለ ነው ይሄ ልጅ እስከዚህ ድረስ ይሄደ ማለት እስከ ትግ ድረስ ይሄደ ማለት እና ኤሉ የኔ ቆንጆ ይቅርታሽን ተቀበለሽ ጥሩ ህይወት እንደምትኖር እርግጠኛ ነኝ። እንግዲህ የቤተሰቦችሽን ምክር ሰምተሽ የጓደኞችሽን ምክር ሰምተሽ ከያብ ጋር ጥሩ ህይወት እንደምትቀጥ እርግጠኛ ነኝ። እንግዲህ ይህን ቪዲዮ አይተሽ እንደምትመለሽ ላንቺ ብሎ ነው እንግዲህ ለአንቺ ፍቅር ብሎ ነው እንግዲህ እስከ ቤተሰቦቿ ድረስ እየሄደ ማለት ነው፣ አስባቸዋል። እኔ በጣም ነው ያደነኩ፣ ትክክለኛ አፍቃሪ ነው ብዬ ነው የማስበው። እውነት በጣም አደነኩ፣ በጣም አደነኩ። የኔ ጀግና ማለት ነው። የምሬ ነው ምላቸው። እኔ እንጃ፣ ስነ ስርዓቱ ርግት ማለቱ እንዴት ደስ እንደሚለው ማለት ነው። እኔ ያላቅም ብቻ ምን እንደምል ማለት ነው። እና ኤልዌ ባክሽ የኔ ውድ ማለት ነው። ፍቅርሽን ተቀበይ። እንግዲህ ላንቺ ቦታ ስላለ ልዩ ቦታ ስላለ ነው ልጁ እንግዲህ እስከዚህ ድረስ ይሄደ እስከ ጥግ ድረስ ይሄደ ማለት ነው። እንግዲህ ቤተሰቦችም ማዘር ደንግጣ ነበረች፣ እንዴት መጣ እስከዚህ ድረስ ደንግጣለች ማዘር እንኳን ማለት ነው። እና እንዴት መጣ ምንድን የተፈጠረ እያለች ነበር። እሱ እስከዛ ድረስ ማመጣቱ ለሚን መጣ እስከዚህ ድረስ ማመጣት አልነበረብህም። እዛ ሆናችሁ ወይም ማስተካከል አለባችሁ እንጂ እስከዚህ ድረስ ለሚን ትለፋለ፣ ለምን ሁሉ ታደርጋለ? በማለት እንግዲህ ማዘርም ተናግራ ነበረች። ብቻ አላቅም። ኤሉም ደግሞ የምሬ ነው የምልሽ እንደዚህ የሚወድሽ ሰው አግኝተሽ ይሄን ልጅ ካጣሽ እንግዲህ በጣም ችግር አለብሽ ብዬ ነው ማምኖ እውነት ለመናገር እኔ እንጃ ትክክለኛ አፍቃሪ ንንቻ አላቅም በጣም ደስ ብሎኛል ቤተሰቡ እንኳኑ ሄደ በእርግጠኝነት ኤሉም ደግሞ ወደ ራስሽ የተመለሰሽ ከሱ ጋር እንደምትወኝ እርግጠኛ ነኝ ከአንቺ ዙሪያ ላይ ያሉ ሰዎች እንጆ ጭንቅላትሽ የሚደፍኑሽን ሰዎቹ ሰዎች በህይወትሽ አስወጪ ከያብ ጋር ህይወትሽን ቀጥ ብዬ ነው የምመኝልሽ ማለት ነው እና እኔእንጃ ትክክለኛ አፍቃሪ ምርጥ ሰው ነው ብዬ ነው የማምኑ። እንደ ራሴ ማለት ነው። በጣም ያደነኩ እግዚአብሔርን። ትክክለኛ አፍቃሪ ኤሉን በጣም ነው የሚያፈቅራት። እውነን ለመናገር የዛሬን ቪዲዮ ራሱ አይታችሁ ትረዳላችሁ ብዬ አስባለሁ። ለምን ኤሉን ባይፈልጋት እስከዚህ ድረስ አይሄዱም ነበረ። ወይን ኤሉን ሊጎዳት ነው ብላችሁ ታስባላችሁ? ግን እስከ ቤት ድረስ መሄድ አስባችኋል? ሸማግሌ ሳያላል ማድረግ እሱ እንግዲህ ለኤሉ ፍቅር ብሎ እስከ ቤተሰቦቿ ድረስ እግሯ የቤተሰቦቿ እግሯ ስር ወርቆ እንግዲህ አባትዮ ሲላም ነበረ። በጣም ነው ያደነቁ እግዚአብሔርን። ኤሉዬ የኔ ቆንጆ ማለት ነው ይህን ቪዲዮ አይተሽ ወደ ራስሽ እንደምትመለሽ እርግጠኛ ነኝ። ሰላም እንደምታደርጉ እርግጠኛ ነኝ። ጥሩ ህይወት እንደምትኖሪ እርግጠኛ ነኝ። እኔ እንጃ አላቅም ብቻ ምን ማለት እንዳለብኝ።